ከአስራ አንድ ወር በፊት ሐምሌ 27 ቀን 2015 ዓመተ ምህረት የአማራ ፋኖ እና የአማራ ህዝብ የአብይ አህመድ አገዛዝ በቅቶኛል። ላለፉት አራት አምስት ዓመታት እድል ሰጥቼው ኢትዮጵያን የሚያሻግር የአማራን ህዝብ የሚያሻግር ሌሎች በኢትዮጵያ የሚገኙ ነገዶችን የሚያሻግር መስሎን ታግሰነው ቆይተን ነበረ። ይሁን እንጂ መቼም አማራው ኢትዮጵያ ስትነሳ ሰንደቅ ዓላማው ሲነሳ አይድረስ ነው። ነገር ግን ባለፈው ዓመት ሐምሌ 27 ቀን 2015 ዓ ም በጎጃም፣ በጎንደር፣ በወሎ፣ በሸዋ የአብይ አህመድ አገዛዝ በቅቶናል ብሎ የተነሳው የአማራ ፋኖና የአማራ ሕዝብ ዛሬ ላይ የደረሰበት አንድ ትልቅ ገድል ስላለ ነው። ይሄ ጭብጨባና ውደሳ ለናንተ ለጀግኖች ለናንተ ለአማራዎች ነው የሚገባው ብዬ ያልኩት የምታስታውሱ ከሆነ ምናልባትም እስከ ዛሬ ወር ድረስ የአማራ ፋኖን የመንግስት አገዛዝ የዚህ የብርሃኑ ጁላ ሰራዊትና የአብይ አህመድ ካድሬዎች በየሚዲያው ይጠሩት የነበረው ጽንፈኛው ኃይል፣ ዘራፊው ኃይል እያሉ ነበረ። ዛሬ ግን አንድ ዓመት ባልሞላ የነፍጥ ትግላችን አንድ ዓመት ባልሞላ የነፍጥ ትግላችን ይሄው አገዛዝ፣ እነዚህ ካድሬዎች፣ የብርሃኑ ጁላ ሰራዊት ዛሬ የአማራ ፋኖን ክንድ ላለፉት አስር ወራት ከቀመሰ በኋላ ዘራፊ፣ ጽንፈኛ፣ ቡድንተኛ የሚለውን ትቶ እባካችሁ የአማራ ፋኖ ወንድሞቼ ማለት ጀምሯል ማለት ጀምሯል። ትናንትና አንድ መግለጫ ወጥቶ ነበር። እዛ መግለጫ ላይ የሰላም ካውንስል ወይም የሰላም ምክር ቤት አቋቁመናል። ላለፉት አስራ ሁለት ወራት የአማራን ህዝብ በአማራ ክልል በሚባለው ገብተን ምንሽሩን፣ በልጅጉን፣ ችኮዙን፣ ክላሹን አይደለም ቀበቶውን እናስፈታለን ሲል የነበረው ብርሃኑ ጁላ ትላንትና ባወጣው መግለጫ በቃ ሞከርኩት ያንን ቀበቶውን አስፈታለው ትጥቁን አስፈታለሁ ብዬ ያልኩት የአማራ ህዝብና የአማራ ፋኖ በምትኩ ቀበቶዬን እያስፈታ እየማረከ ነፍጤን እየታጠቀ ስላልቻልኩ እባካችሁ እንደራደር ሰላም ይሻላል የሚል ማታለያ ጥያቄ ጀምረዋል። እዚህ መድረሳችን ደግሞ የክንዳችን የስራችን፣ የጀግንነታችን፣ የማንነታችን መገለጫ መሆኑን በተግባር ስላሳየን ነው። በዚህ እንኮራለን በዚህ እንኮራለን። አያችሁ ትናንትና ራሳቸው በመግለጫው ላይ ምን ብለዋል መሰላችሁ? የአማራ ህዝብ ወደዚህ የነፍጥ ትግል ከመግባቱ አስቀድሞ የዛሬ አመት ማለት ነው፣ ምንሽሩን ወሉሎ በልጅጉን ወሉሎ፣ ወደዚህ ትግል ከመግባቱ አስቀድሞ አሉዛ መግለጫ ላይ፣ ትናንት ባወጡት መግለጫ ላይ በርካታ ሰላማዊ ጥያቄዎችን ለአብይ አህመድ አገዛዝና ቡድኖቹ ሲያቀርብ ነበረ። ነገር ግን በሰላማዊ መንገድ በሰላማዊ ሰልፍ አንደኛ፣ በስብሰባ ሁለተኛ፣ በሃይማኖት አባትና የሀገር ሽማግሌዎችን በመያዝ ሶስተኛ፣ እንዲሁም በህዝባዊ እምቢተኝነት የአማራ ህዝብ ጥያቄ እንዲመለስ ሲጠይቀን ነበረ ነገር ግን መልስ መስጠት ባለመቻላችን ዛሬ ነፍጡን ይዞ ተነስቶብናል። አያችሁ ጥያቄዎቻችንን የተቀበሉት መቼ ነው? በገባበት የቀበሮ ጉድጓድ እየገባ ቅድም ጀግና፣ እነዚህ የጦር መሪዎች እንደተናገሩት የያዘውን ክላሽ እያስፈታህ ወገቡን ስትሰብረው በብሬን ያኔ ነው የአማራ ህዝብ ጥያቄ ትዝ ያለው። አያችሁ ዓለምን የሚገዛው ምንም እንኳን ሰላማዊ ፖለቲካዊ ኃይል ቢሆንም አሜሪካን የምታክል አገር አሜሪካ የሆነችው በክንዷ ነው፣ በኃይሏ ነው፣ በጀግንነቷ ነው፣ ባላት የኢኮኖሚና የወታደራዊ አቅም ነው። ልክ እንደዛ ሁሉ ይሄ ምስኪን ሀገሬን፣ ሰንደቅ ዓላማዬን፣ ማንነቴን፣ እምነቴን፣ ክብሬን የሚለውን አማራ አንገቱን ለማስደፋት የአብይ አህመድ አገዛዝና የትህነግ ሰራዊት የትህነግ አገዛዝ ላለፉት አምሳ ዓመታት በአማራው ሕዝብ ዘንድ ሲቀለድበት ኖሯል ሲቀለድበት ኖሯል። ይሄንን ነጋሪ አንፈልግም፣ እኛ የሚያረዳንም አንፈልግም። ለምን መሰላችሁ? ይሄንን በደል ኖረን ነው የምናቀው፣ ኖረን እኛ ላይ ተፈጽሞ ነው የምናውቀው። ሌላ ቧልተኛ አንፈልግም በደሉ የነበረው የአማራ ነገድ አባል በሆነ ሁሉ። ቅድም ወንድሞቼ እንደገለጹት እኛ ዛሬ እናንተ ዛሬ የአማራ ፋኖ እና ህዝብ እምቢ ብሎ እኮ ወደ ትግል የገባው ጥሩምባውን እየነፋ የአባቶቹን ቀይ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ከፊት ይዞ ምንሽሩን ይዞ እኮ ጥሩምባውን እየነፋ የመጣው ዛሬ ቅድም እንደተባለው ቅድም እንደተባለው በደል ሳይደርስብን ቀርቶ በእብሪት አይደለም። አንደኛው እምነታችንን በነፃነት እንዳናመልክ ስላደረጉን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ነባሩ የእስልምና እምነት በኢትዮጵያ ምድር ዛሬ እንዲረክስ ተደርጓል። ሁለተኛው እናንተ ምስክር ናችሁ፣ ምስክር ናችሁ ከጎጃም ተነስተን አዲስ አበባ አባይን አቋርጠን ለመግባት መንገድ ላይ በአማራነታችን በማንነታችን እየታነቅን እንሰየፍ ነበረ። በሚሌንስ ገንዘብ እንጠየቅ ነበረ። አዲስ አበባን ያቋቋሙት የቆረቆሩት የመሰረቱት የእኛ አያቶች ናቸው። እነ ኢምፕሬስ ጣይቱ ነው እኮ አዲስ አበባን። እምዬ ጣይቱ ናት የቆረቆረቻት፣ በቆረቆር ነው። በአቆምነው ሀገር በአቆምነው ከተማ እንዳንገባ በማንነታችን እያነቁ ይገሉን ነበረ። በወለጋ በሁሉም በአራቱም የኢትዮጵያ ማዕዘናት፣ እናንተ ታውቃላችሁ፣ ምስክሮች ናችሁ። እዚህ ውስጥ ካላችሁን ቤተሰብ ሄዶ የቀረበት ይኖራል፣ ሄዶ የቀረበት ይኖራል። ጎስጉሰው ከስር ፈንቅለው ተነሱ ብለው እንዲሁም አብይ አህመድ አንዳንዴ ይሠራብን የነበረው ግፍ ተነስተን ክንዳችንን፣ ማንነታችንን፣ ጀግንነታችንን፣ ክብራችንን እንድንመልስ ምክንያትም ሆኗል። እንዲያውም ስለዚህ ወደዚህ ትግል የገባ ነው። በአማራነታችን መንግስታዊ የዘር ማጥፋት ወይም ፈረንጆች ጄኖሳይድ ይሉታል፣ ጄኖሳይድ ስለሚፈጸምብን ነው። ቅድም ተናግረውታል። እንዴ እስላም የለ ክርስቲያን፣ ለምንድን ነው የምትገሉኝ? አለች። ቅድም እናሻግሬ ሲያነሷት የነበረች አንዲት ህፃን ወለጋ ላይ ነው። ህፃናት ሰይፍ ይዞ የአብይ አህመድ ገዳይ ኃይል አንገቷን ሊቦጭቃት ያናዝዛታል፣ ያናዝዛታል። እንዴ ለምንድን ነው የምትገሉኝ ብላ ስትጠይቅ፣ አማራ ስለሆንሽ ነው አሏት። እንግዲህ ህፃኗ አማራ መሆን ወንጀል መሆኑን አታቅም ነበር። ሲጀመር አማራም ብሔር መሆኑን ያወቀች አይመስለኝም። ልጅቷ ለምንድን ነው ሲሏት፣ አማራ ስለሆንሽ ነው። እባካቸው አትግደሉኝ። ህፃናት ፈራች። ያንን ገጀራ ስታይ አይደለም እሷ፣ እኔም አንተም እንፈራለን። ልንሰየፍ ነው። ሞት መንገድ ላይ ነው ያለ፣ ነው ያንን ገጀራ ስታይ፣ እሺ በቃ አትግደሉኝ፣ ከዚህ በኋላ አማራ አልሆንም አለች። ወላሂ አማራ አልሆንም። ሙስሊም ናት፣ በእምነቷ እስላም ናት፣ እስላም አማራ ናት። ወላሂ ወላሂ አማራ አልሆንም። ስለዚህ ባቆረቆርነው ከተማ ደም አጥንታችንን አፍስሰን የእኛ አያቶች ባቆሟት ኢትዮጵያ በአራቱም የኢትዮጵያ ማዕዘናት በነጻነት በክብር አንገታችንን ቀና አድርገን ደረታችንን ነፍተን እንዴ መሄድ የምንችለው በማልቀስ አይደለም፣ በዋይታ አይደለም፣ በልመና አይደለም፣ በለቅሶ አይደለም፣ አማራም አልሆንም በማለት አይደለም። በምንድና የምንሆነው? የመጡብን ጠላቶቻችንን በየገቡበት እየገባን ቅድም እንዳልኳችሁ በብሬ እግሩን ስትሰብረው ነው ልክ የሚገባው ልክ የሚገባው ያኔ ነው። ዛሬ የአማራ ህዝብ ነፍጡን ወሉሎ ተነስቶ ለዚህ ክብር በመብቃቱ። እንዴ ተኳሽማ ማናለ እንዳማረው አተኳኮሱንማ ሁሉም ይተኩሳል። ጀግናው የአማራ ልጅ ግንባር ይወድሳል የተባለው እኮ ምክንያት ስላለው። ስለዚህ እኛ ዛሬ ነፍጥ ይዘን እርሻውን ትቶ ንግዱን ትቶ ሁሉም ስራውን ትቶ በቃኝ ብሎ የተነሳው ባቆምናት ኢትዮጵያ በገነባናት ኢትዮጵያ ነፃ ሆነን የዘር ማጥፋት ወንጀል ሳይፈጸምብን እምነታችን ተከብሮ ማንነታችን ተከብሮ ሕልውናችን ተከብሮ ከሌሎች ወንድም ኢትዮጵያውያን ጋር መኖር ስለምንፈልግ ነው። በጣም የከፋ የሚያደርገው የዘር ማጥፋቱን የከፋ የሚያደርገው በመንግሥት የተደገፈ መሆኑ ነው። ታንኩን ባንኩን፣ ወታደሩን፣ ደህንነቱን የተቆጣጠረው የአብይ አህመድ ኦነግ ብሎ አቋቁሞ ሸኔ ብሎ አቋቁሞ በርካታ ገዳይ ኃይል በመሰየም ስያሜ፣ የዳቦ ስያሜ በመስጠት አማራውን በየስርቻው እየከተተ ዛሬም ድረስ ያስገድላል፣ ዛሬም ድረስ ያስገድላል። ስለዚህ ሞከር ነው፣ ተያየን፣ ተፈታተሽን። ቅድም እንዳለው ነው አምሳለቃ፣ መጀመሪያ አንድ ጓንዴና ሁለት ሶስት ጀሌ ነው ይዘን የወጣ ነው። ዛሬ ግን ሞርተር ድረስ የአማራ ፋኖና ህዝብ እየማረከ ታጥቋል። እውነት አይደለም እንዴ? ታጥቀናል አይደለም? ይሄንን ነው። ይሄንን ታሳቢ በማድረግ ይሄንን ታሳቢ በማድረግ ሁላችንም አደራ የምላችሁ አንድነት ያስፈልገናል፣ አንድነት ያስፈልገናል። አማራ እንደ አማራ እንደሆነ ነው። በጎጃም፣ በጎንደር፣ በወሎ፣ በሸዋ አንድ አማራዊ ድርጅትና መሪ እንዲፈጠር ሁላችንም እየሠራን ነው፣ እየተረባረብን ይሄንን ያዩት የውጭ ሀገር መንግስታት፣ የሀገር ቤት መንግሥት ነኝ የሚሉ ወንበዴዎች ዛሬ ሸብረክ ብለው እየለመኑት ነው። አማራውን እየለመኑ ነው። የነሱ ልመና ግን ልብ አድርጉ፣ ጥያቄያችን ሊመለስ አዎ ጠይቃችሁ ነበር ወደሚል ወደሚል መልስ እነሱም የገቡት በነፍጣችን ነው። ስለዚህ መነሻችንን ታላቁ አማራን የአማራን ሕዝብ አድርገን የአጤ ምኒልክ ዙፋንን አያቶቻችን አባቶቻችን የገነቧት ታላቋ ኢትዮጵያን ከሌሎች ወንድሞቻችን ጋር ሆነን ተቆጣጥረን እራሳችንን ማስተዳደርና መምራት ስንችል፣ ያኔ ሁላችንም ገበሬውም ያርሳል እፎይ ብሎ ይኖራል፣ ነጋዴው ይነግዳል፣ የመንግስት ሰራተኛው ስራውን ይሰራል፣ ተማሪው ይማራል፣ በየእምነቱ ቀሳውስቱ ይቀድሳል፣ እንዲሁም ሀጂው አለሁ አክበር ይላል። ይሄው ነው። ይሄ ካልሆነ ግን ዛሬ በማታለል በማጭበርበር እንደራደር ሰላም ይሻላል እያለ መልሶ ከጀርባ እንዲወጋን ግን አንፈቅድም። እውነተኛና ሐቀኛ መልስ የምናገኘው በነፍጣችን በክንዳችን ነው። ይሄንን ደግሞ በተግባር አይተን ነው በተግባር ስላየነው ነው። ስለዚህ አንድ ሆነን በጎጃምም በጎንደርም በወሎም በሸዋም እንደ አማራ ሳንከፋፈል እኩል ሆነን ቁመን ለጀመርነው ታላቅ የተባረከ የትግል መንገድ የተባረከ የትግል ሁኔታ ልንቀጥል ይገባል የሚል ጠንከር ያለ መልእክት ያለኝ ይህንን እድል አግኝቼ ቅድም ይልቃል መቶ አለቃ ይልቃል እዚህ ያመጣቸው ወንድሞች ነበሩ። ልክ እንደ እነሱ ሁሉ በነገራችን ላይ የአብይ አመድ ሰራዊት በየቦታው እየተበተነ ነው። በተለይ አማራ ወንድሞቻችን ባድማ ብተና፣ በሌላም በመከላከያ መዋቅር ውስጥ ያሉት አልችል ብለው እንጂ ከዚህ ጀግና ማህበረሰብ ሕዝብ ጋር መጥተው ተቀላቅለው ለአንድነት፣ ለነጻነት፣ ለክብራቸው ለሀገራቸው ቢዋጉ ደስታቸው ነው። ስለዚህ ባላችሁ መዋቅር እዚህ ያለው ማኅበረሰብ ጦሩ፣ የእናንተ ወገን እዛ በአብይ አሕመድ ጎን ሆኖ ወገኑን የሚያስገድል ካለ እባክህ እያላችሁ በቄስ በመነኩሴ ለምናችሁ እንዲመጣ እንዲቀላቀል አድርጉት። እነዚህም አማራነታቸውን ተቀብለው ማንነታቸውን አምነው ኑ ሳይባሉ የመጡ ወንድሞቻችንን ቅድም መቶ አለቃ እንዳደረገው እኔም አከብራቸዋለሁ። ሌሎች ወንድሞቻችንም እንዲመጡ ሊሰሩ ይገባል። የጎንቻ ሲሶ እነሴ እንዲሁም የፈለገ የፈለገ ብርሃን ይናጭ ብርጌድ አመራሮች፣ አጠቃላይ ይሄ ጦር የፈለገ ብርሃንና የዚህ ደብረ ወርቅ አካባቢ ማኅበረሰብ እየሰራ ያለው ተጋድሎ ትልቅ ነውና ለማኅበረሰቡም ለጦሩም ለፋኖም ለእናንተም ትልቅ ክብር አለኝ። ይህንን መድረክ የፈቀደ እግዚአብሔር ይመስገን። አመሰግናለሁ።